ባ ከኒልማ አቡራ ቁልሉ ዋሃካ ተኩም አሜን። በሀገር ውስጥ በሀገርም ውጭ ያላችሁ የተወደዳችሁ ምዕመናን እንግዲህ እንደሚታወቀው የሰባቱ አብያተ ክርስቲያናት ልዩ ጉባኤ በታላቁ ኮዬ ደብረ ኃይል ቅዱስ ገብርኤል ቤተ ክርስቲያን ከህዳር አምስት ስድስት ሰባት ቀንቀኑ አስር ሰዓት ጀምሮ በደማቅ ስነስርዓት ስለሚከበር ሁላችሁም መታችሁ በጉባኤው እንድትሳተፉ እያሳሰብን አሁን ልክ ከምሽቱ ሁለት ሰዓት ተኩል ነው ቀን ህዳር አራት ስለዚህ ነገ ይሄኔ ግቢው በሙሉ እንግዶቹን የሚቀበል ስለሆነ ሁላችሁም እንድትገኙ ጥሪያችንን እናስተላልፋለን አድራሻው ኮዬ አደባባይ ሲደርሱ ከጎሮ ለምትመጡ ወደ ግራ በመታጠፍ ከቱሊድምቱ ለምትመጡ በስተቀኝ በመታጠፍ ክፍለ ከተማ ቆየ ክፍለ ከተማ አስፓልቱን ይዘው ሲጓዙ መስቀለኛን እንዳለፉ አስፓልቱ ላይ ነው። ሁላችሁም መጣችሁ በጉባኤው እንድትሳተፉ ለሶስት ቀን ጥሪያችንን እናስተላልፋለን። ነገ ከጠዋቱ 12 ተኩልም የማይበር ጸሎት ስላለ ሁላችሁም በአውደ ምረት እንድትገኙ ጥሪያችንን እናስተላልፋለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። አርብ አርብ የማህበር ጸሎት ጸሎተ ቀንዴል ይካሄዳል። እንድትገኙ እያልን እግዚአብሔር ሁላችንንም ለነገው ያድርሰን። ሰላም እግዚአብሔር ከሁላችን ጋር ይሁን። ¿Qué